እንዴ ናቸው ውዶች ሄዱ ና ፍቅር የት ጠፉ? የበላቸው ጅብ አልጮህ ብሏል እስካሁን ድረስ ማለት ነው። ፍቅር አስራ ሶስት ቀን ሆኗታል፣ ሄለንም በራሷ ቻናል ቪዲዮ ከፖስተተች አስራ ሁለት ቀን ሆኗታል። ግን በጆሲ ቤት ደሞ ከሰባ ቀን በፊት ቪዲዮ ሰርታ ነበረ። ግን እነዚህ ሁለት ሴት እንቁ የሆኑ እንስቶች ለምን ጠፉ? የት ሄዱ? ም የናንተም የኔም ጥያቄ ነው የምናወራበት ይሆናል። እንዴት ናቸው የኔ ውዶች፣ የኔ ፍቅሮች፣ የኔ ማሪዎች ደህና ናችሁ ልኝ ያለው እግዚአብሔር ይመስገን ክብሩ የፋኔ ደህና ነኝ እናንተ ደህና እንደሆናችሁ ባለሙሉ ተስፋኔ በአዲስ ቪዲዮ ከቻሳብ እያለው ፍቅርና ሔሉ ለምን ጠፉ። የኔ ውዶች፣ የእኔ እንቆች ግን ጠፉ። የምር ጠፉ። ለምን የጠፉ ይመስላችኋል? ለምንድን ነው የጠፉት? በነገራችን ላይ ማለት ነው ዩቲዩብ ላይ በጣም አያለው። ዩቲዩብ ላይም ሆነ ቲክቶክ ላይ ማለት ነው በቃ ሴቶች የሚያሽቃብጡ ለወንዶች ነው። በቃ ወንዶች እንዲያድጉላቸው ያሽቃብጣሉ። ወይም ከወንድ ጋር ስትሰራ አብረው ያሽቃብጣሉ። ከዛ በኋላ ሲለያዩ ማለት ነው ወደ ወንዱ ሆኖ ነው የሚያሽቃብጡና። ፍቅርዬ እንደውም ማለት ነው በጣም ደስ ብሎኝ ነበር። ለምን መሰላችሁ? ያን ሁሉ ፈተና አልፋ፣ ከዛ ደግሞ የተፈጠረውን ነገር ደብቄዋለሁ ያወጣብኛል ብላ ባልጠበቀችው ሰው ሚስጢር ወጥቶባት፣ ከዛ በኋላ የሰው አመለካከት በጣም የብዙ ሰው አመለካከቱ ለፍቅር ያላቸው አመለካከት ተቀይሮ ነበር። ግን ያን ሁሉ ነገር ፈነቃቅላ ወጥታ ደግሞ ማለት ነው በቃ የነበረችበት ቦታ ልትደርስ ትንሽ ነበረ የቀራት እና አሪፍ ላይ ነበረሽ ፍልቅልቅ እያለሽ ምናምን በጣም እየሰራሽ ነበረ። እንደውም በቃ እኔ ኢትዮጵያ ሄጀ ስመለስ ልሄር ስል ነበር አዲስ ቻናል ከፍታ የመጣችው ግን በሁለት ወር በሶስት ወር በአንድ የነበረ ስልሳ ሺ ምናምን የደረሰችው እና በአንዴ ጠንካራ ጎበዝ ሆና በጣም ደስ ብሎ የነበረ ብዙ ሰውም እያበረታታት ነው። ሲቀጥል ደግሞ በሆኑ በተፈጠረው ነገር ሳትሰበር በቃ የነበርኩበት ቦታ ተመልሼ እደርሳለሁ። በፊትም እዚህ ቦታ ነበርኩኝ፣ ከዛ ወደ ላይ የሄድኩት ፈጣሪን አምኜ ነው። አሁንም እዛ ቦታ እደርሳለሁ ብላ ነበረ እየሄደች የነበረችው እና ምርጥ እየሄደች ነበረ። በዛን ሰዓት ራሱ ያኛው ቻናሏ ራሱ ሲጠፋ ማለት ነው በጣም አሪፍ እየሄደች እንደ ነበረ ነው። እንግዲህ እንደዚህ ጠፍቶባት በጣም ብዙ ቀን ጠፍታ እንደገና እየመጣችው እና አሁንም እንደዚህ አይነት ነገር ድጋሚ ተከሰቶ ይሆን ነው እያልኩ ያለሁት እኔ በውስጤ ማለት ነው። ለምን መሰላችሁ? ከአሁን በፊትም እንደዚህ አይነት ነገር ተፈጥሮ ቶሎ አልመጣችም። ሲቀጥል ደግሞ እንደዚህ በመስራቷ በጣም ብዙ ሰዎች እየተናደዱባት ነው፣ ከራሷ ሰው ጀምሮ ማለት ነው። ምክንያቱም በቃ ይሄን ነገር ሲወጣ በተለይ ልጅ እንዳላስ ምናምን ምናምን ሲወጣ በቃ ሁሉም ሰው ይጠላታል፣ ተወድቃለች፣ ትሰበራለች የሚል አስተሳሰብ በጣም ብዙ ሰው ጋር ነበረ። ገባችሁ? ያ ቻናሏንም ወሰድባት የተባለው ሰው ተሸጠ፣ ምንም ማለ፣ ብቻ ተወድቃለች ተብሎ ታስቦ ነበረ። ይህ ሁሉ ነገር የተደረገው እሷን ለመጉዳት ነው እንጂ ሌላ ምንም ነገር ይኖራል ብዬ አላስብም። እና ባዶዋን ቀርታ ከዛ ተነስታ አድጋ ነበረ። ግን አሁንም ሰው ማያመን አንዳንዴ በጣም ይጎዳቸዋል። በነገራችን ላይ የዋ ስትሆኑ ሁሉን ሰው ስትቀርቡት በቃ ይወደኛል ምንም አያደርገኝም ብላ፣ በነገራችን ላይ ከጠላታችሁ ይልቅ የሆነ የቅርብ ሰው ወዳጃችሁ የሆነ ሰው ነው የሚወጋችሁ ማለት ነው እና እንግዲህ ፍቅር ያኔ ራሱ የተጎዳቸው ሰው በማመኗ ነው። ገባችሁ? ሰው በማመኗ የራሷን ኢሜል እና ፓስዋርድ ባለመቀየሯ፣ ሰውን አምና እንደ ራሴ ነው ብላ ከሱ ጋር አድርጋ ነው። ከዛ በኋላ ያመነችው ሰው ላሽ አላት። ኢሜል እና ፓስዋርዷን ብትይዝ ኖሮ የፈለገ ነገር ቢሆን ቻናሏን እንደምንም ብላ ታስመልሰው ነበረ። አሁንም ቢሆን እንደዛ አይነት ነገር አሁንም ድጋሜ ሰውን አምና ቻናሏን ምናልባት ለሰው ሰታ ከሆነ ሰው ደግሞ ማለት ነው ገንዘብ ማያታልለው ሰው የለበ። ነገራችን ላይ ገንዘብ ከፍላለን እንደዚህ አድርግ ከተባለ አሁን ኢትዮጵያ ያሉ ሰዎች ያደርጋሉ። ለምን መሰላችሁ? በጣም ኑሮ ውድ ነው። ገንዘብ የሚያገኙበት መንገድ በጣም ትንሽ ነው። ስራ የለም። ወጣቱ በቃ ምል ስራ እያለ ነው። ሰው ይሰርቃል። ሰርቃል እንኳን ልክፈልና እንደዚህ እንደ ስራ አሁን ሰርቆትን የሆነ ብር ተከፍሏችሁ የሆነ ነገር ማድረግን ኢትዮጵያ ላይ በቃ ስራ አድርገውታል እና ብር አሁን ለምሳሌ ወዳጃችሁ የሆነ ሰው እንትናን እንደዚህ አድርግልኝ ከተባለ እሺ ነው የሚል፣ ብር ከሰጣችሁት በቃ እንደ ስራ ያደርግና ወዳጃችሁ የሆነ ሰው ሊጎዳችሁ ይችላልና አሁንም ፍቅር እንደዚ አይነት ነገር ተከስቶባት ይሆናል ብዬ ነው ማስበው፣ እንጂ ሌላ ምንም ትሆናለች ብዬ አላስብም። ግን በቃ ጠፍታለች። ማንም ሰው ፍቅር ጠፋች ብሎ ቼክ የሚያደርጋት ሰው የለም ሲጀመር ማለት ነው። ምክንያቱ ሴቶች ስንባል የምናሽቃብጠው ለወንድ ነው። በቃ ይሄ ምንም ጥያቄ የሌለው። ለወንድ ወይ ደግሞ ብዙ ተከታይ ላላቸው ሰዎች ምናምን ስታሽቀብጡ ምናምን ከምትውሉ ማለት ነው ዩቲዩብ ላይ ቁጭ ብላችሁ፣ ቲክቶክ ላይ ላይብሪ ሆናችሁ ለወንድ ጊፍት አንበሳ የገዛችሁ ዝም ብላችሁ ላለው ሰው ገና ያ ሰው አንድ ስሜን ጠርቶ ያመሰግነኛል ብላችሁ ከምታሽቃብጡ ይልቅ እንደዛ አይነት ሴቶች ሲመጡ ማበረታታት እንዳይሰበሩ ማበረታት እንጂ እንዲሰበሩ መጥፎ ቃላት ካንደበታችሁ የሚወጡ አንዳንድ ሴቶች በስማም። አሁን ፍቅርን ወይኔ እንዴት እንደሚሰድባት በፍቅር ራሱኔ ስንት ሰው እንደሚሰድበኝ ነበር እምነቴ። ለራሱ ሳይቀር ማለት ነው እሚሰድቡኝ ነበረ አንድ ቃል ስለፈዋደልፍካልኩ በቃ በጣም ነበር የሚሰድቡኝና በአጠቃላይ ፍቅርዬ እንድጠፊ አንፈልግም። ግን የጠፋችበትን መንገድ እርግጠኛ ሆናችሁ የምታውቁ ሰዎች ካላችሁ በኮሜንት ነገሩኝ። እኔ ግን ጠፍታለች። ግን ለምን እንደጠፋች ብዙ ምማቀውና ግልጽ የሆነልኝ ነገር የለም ማለት ነው። ብዙዎቻችሁ ስለጠፋች አንዳንድ የምትወዷ ልጆች ትጨነቃላችሁ ብዬ አስባለሁ። እኔ በጣም ነው ስፈልጋት ነበር። ሁሌ ትመጣለች እያል ስጠብቃ ስጠብቃ ግን አትመጣም። እኔ ያሰብኩት በውስጤ ማለት ነው፣ ፍቅር የጠፋችው ብዬ የማስበው በቃ ቻናሏ እንደባለፈው ሆኖባት እንደው ብዬ አሰብኩኝ ምክንያቱ አንዳንዴ ሰውን ስታምኑ ማለት ነው በተደጋጋሚ የምታምኑ ከሆነ ሁሌ ነው ስትጎዱ የምትኖሩ። ቢያንስ ከአንድ ስህተት ሰው መማር አለበት ብዬ አስባለሁ። እንግዲህ ፍቅርዬ እንደምትመጣ ተስፋ አድርጋለሁ። በሰላም ስራ ብትሆን እንኳን ማለት ነው ኮሚኒቲዋ ላይ እንኳን አንድ ፎቶ ፖስት አድርጋ ደና ነው ይትለን ነበር። እና እንደ ባለፈ አይነት ነገር ተፈጥሮባት ከሆነ እንግዲህ ምንም ማድረግ አይቻልም። ፈጣሪ ከአስመሳይ ሰዎች በዙሪያችሁ ሆነው የሚጠቅሙ መስለው ከሚጎዱ ሰዎች ይጠብቅ ነው፣ ሌላ ምንም ልል አልችልም። እና ፍቅርዬ እንግዲህ ትመጣለች ብዬ ተስፋ አድርጋለሁ። ግን እርግጠኛ ሆኜ በምን እንደጠፋሽ ማቆ ጉዳይ የምታቁት ነገር ካለ በኮሜንት አስቀምጡልኝ። ሌላ ሄሉ ናተኝ ሄሉ ለምን ጠፋች ነው። በሄሉ ጉዳይ ደግሞ እኔም የጠረጠርኩትን ነገር ልነግራችሁ ፈልጋለሁ። እሷም እየጠፋች ነው፣ ጠፍታለች። ከጠፋሽ ቆየች። እንደ ፍቅር እንደዚህ አይነት ነገር እንኳን አጋጥማት አያቅም፣ ያጋጥማታል ብዬ አላስብም። ግን ደግሞ ሊያጋጥምም ይችላል ግን ከሰባት ቀን በፊት ኮሚኒቲ ላይ ሼር አድርጋበት ነበር ቪዲዮ። ከዛ በኋላ ግን ጠፍታለች። ሄሉ እንግዲህ የምትጠፋው አብዛኛውን ጊዜ ስትታመም ነው የምትጠፋው። ብዙ ሰዎች ደግሞ አሁን ሄልን ስትታመም ቪዲዮ ቀርጻ ምናምን ለሚወዷ ሰዎች ፖስት ማድረግ ትፈልጋለች። አንዳንዴ ግን ደግሞ እሷ በተደጋጋሚ ስለሚያማት ታመምኩ እያለች ፖስት ማድረግ ያስጠላታል፣ ይደብራት አርገባቸው አንዳንዴ ታመም ብላችሁ ይሁን አልጋ ላይ ተኝታቸው የሆነ ቪዲዮ ሲሰሩ አንዳንድ ሰዎች የሆነ አውቃችሁ እያሹፋችሁ ወይ ከሆነ ሰው የሆነ ነገር ፈልጋችሁ ምናምን የሚመስላቸው ሰዎች አሉ እና አውቃ ነው ምናምን የሚል ነገር ስላለ አንዳንዴ ስትታመም ከተሻላት በኋላ ነው አብዛኙን ጊዜ የምትመጣው። ና ሄሉ አንዳንዴ ሲያማት ትጠፋለች፣ አብዛኙን ጊዜ እኔ የምጠረጥረው። እንደዛ ነው። ከዛ ውጭ ሌላ ምንም ተወዳለች ብዬ አላስብም። እንግዲህ ሲሻላት ትመጣለች ብዬ ነው ማስበው። የሄለንን እያሰብኩት ነገር ይሄ ነው። ከዛ ውጭ ሌላ ምንም ይፈጠራል ብዬ አላስብም። ግን ባይጠፉ በጣም ደስ ይለኛል። እነዚህ ሁለት ሴቶች በጣም ነው የሚመችኝ፣ የመወዳቸው ማለት ነው። ምክንያቱም በቃ ጎበዝ ናቸው። የሚሰሩት ስራ በቃ ስነ ስርአታቸው፣ ጥንካሬያቸው ምናምን በጣም ደስ ይለኛል እና ባይጠፉ ደስ ይለኛል እና ሴቶችዬ፣ አንዳንዴ ሲጠፉ አበረታቷቸው፣ የጠፉ ምናምን በሏቸው። ለወንድ ላለው ምናምን አታሽቃብጡ። ብዙ ተከታይ ስላለው ብቻ አንድ ሰው ያን ሰው መከተል ለዛ ማሽቃበጥ አያስፈልግም። ምክንያቱም በቃ ትክክለኛ ብዙ ተከታይ ስላለው አንድ ሰው ትክክል ነው ማለት አይደለም። ስለዚህ አበረታቷቸው። ፍቅርዬ እንድትመጭም እንፈልጋለን የኔ ውድ ማለት የኔ ቆንጆ የኔ ቸኮሌት አይ ሔሉም እንደዛው ማለት ነው። እንዲሁም ከእንትና ጋር የሰሩት ቪዲዮ ማለት ነው እየሳቁ ምናምን ኬክ እየቆረሱ እና አሌክስ፣ በቃ ያኔ በጣም ዘና እያልኩ ነበር። አይዮ ከዛ በኋላ ነው የጠፉት። ምን አመጣ ኬክ፣ ብቻ እሰችን አላመጣ፣ ሳህን አላመጣ፣ በካርቶን ነበር የቆረሰቸው። እና ያኔ ዘና እያደረጉን፣ ከዛ በኋላ ጠፉ። እንግዲህ ምን እንደተፈጠረ አላቀም።